በኢትዮጵያ የሙዚቃና የፊልም ኢንዱስትሪ ውስጥ ትልቅ አሻራ ያላቸው ድምፃዊ ቴድሮስ ካሳሁን ቴዲ አፍሮ እና ተዋናይት አምለሰት ሙጬ የ13ኛ ዓመት የጋብቻ በዓል ላይ የተገኘችው ድምፃዊ ትግስት በቀለ የተሰማትን እንዲህ ስትል አጋርታለች። በአማራ ክልል የደቡብ ጎንደር ዞን ፋርጣ ወረዳ ዋና አስተዳዳሪ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር ዋሉ። ትላንት የተጀመረው የቲዲኤፍ አመፅ ዛሬም ቀጥሎ ውሏል። የሱማሊላንድ ተቃዋሚ ፓርቲ የፕሬዝዳንቱን አዲስ አበባ ጉብኝት አስመልክቶ መግለጫ አወጣ። ሰላም ቤተሰቦቻችን፣ እነዚህን አራት አጫጭር ዜናዎች ወደ እናንተ ይዘን መጥተናል። መልካም ቆይታ። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጃ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎች ያመላክታሉ። ስለ ጉዳዩ ዝርዝር ሁኔታና ስለተፈጸመው የእገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድም መነጋገሪያ ሆኗል። የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህ ክስተት የመንግስት ባለስልጣናት በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለው እርምጃ አካል ሊሆን እንደሚችል ግምቶች እየተሰጡ ነው። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑ የሚጠበቅ ሲሆን ከምርመራው በኋላ ዝርዝር መረጃዎችን ለህዝብ ይፋ ያደርጋሉ ተብሎ ይጠበቃል። ጉዳዩን በቅርበት እየተከታተልን አዳዲስ መረጃዎችን እናቀርብላችኋለን። የሶማሊላንድ ተቃዋሚ ፓርቲ የፕሬዝዳንቱን የአዲስ አበባ ጉብኝት አስመልክቶ መግለጫ አወጣ። የሶማሊላንድ አንድነት ልማት ፓርቲ ወይም ኩልሚ ፓርቲ ዛሬ ባወጣው መግለጫ ከዚህ ቀደም የነበሩትን የሶማሊላንድ ፕሬዝዳንቶች በሙሉ ከኢትዮጵያ የሚቀርብላቸው ግብዣ የሚቀበሉት ስልጣን ላይ በወጡ በአንድ ወራቸው ነበር ካለ በኋላ ፕሬዝዳንት አብድራህማን ኢሮ ከኢትዮጵያ መንግስት የቀረብላቸውን ግብዣ በአስር ወራቸውም ቢሆን መቀበላቸውን እንደሚደግፍ አስታውቋል። ሲቀጥልም በሶማሊላንድና በኢትዮጵያ ያለው የጸጥታ የንግድና ማህበራዊ ኢኮኖሚያዊ ግንኙነቶች የላቀ መሆኑን ጠቅሶ ሁለቱ ሀገራት ግንኙነታቸውን ከዕለት ወደ ዕለት እያሳደጉ መቆየታቸውን አስታውሷል። ጨምሮም ይህ ግንኙነት በሁለቱ ሀገራት መካከል አንድ የመግባቢያ ስምምነት ላይ እንዲደረስ ማስቻሉን አስረድቷል። መግለጫው ሲቀጥልም የቀድሞ የሱማሊላንድ ፕሬዚዳንት ሙሴ ቢሂ እና ጠቅላይ ሚኒስትር አብይ አህመድ ባደረጉት ስምምነት ኢትዮጵያ ለሱማሊላንድ ሙሉ እውቅና እንደምትሰጥ እና በምትኩ ሱማሊላንድ ደግሞ በባህር ጠረፍ ላይ ወታደራዊ ቤዝ እንደምትከራይ የሚገልጽ ውል መፈጸሙ ጠቅሷል ኩልሚ ፓርቲ። ጨምሮም የአሁኑ የፕሬዝዳንቱ የአዲስ አበባ ጉብኝት ይህንን ውል ውድቅ የሚያደርግ እንዳይሆን አሳስቧል። የቲዲኤፍ አመፅ ዛሬም ቀጥሎ ውሏል። የትግራይ መከላከያ ኃይል ቲዲኤፍ ትላንት በመቀሌ የጀመሩት አመፅ ዛሬ ደግሞ በተለያዩ አካባቢዎች ቀጥሎ መዋሉን የደረሰን መረጃ አስረድቷል። በትናንትናው እለት የቲዲኤፍ አርሚ ሀያ ሁለት አባላት በመቀሌ ከተማ አመፅ ያደረጉ ሲሆን፣ መንገዶችንም ለሰዓታት ዘግተው መቆየታቸውን መዘገባችን ይታወሳል። በተለይም ወደ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ በመዝጋታቸው የተነሳ ትላንት አውሮፕላኖች ምንም ተሳፋሪ ሳይዙ ባዷቸውን ወደ አዲስ ባ ለመመለስ መገደዳቸውን መረጃዎች አስታውቀዋል። ተቃዋሚዎቹ ትላንት ከቀኑ አስር ሰዓት ተኩል ገደማ መንገዱን መክፈታቸው ተገልጿል። የአርሚ 22 አባላት ይህንን መንገድ የዘጉት ጠዋት ወደ ጊዜያዊ የአስተዳደሩ ቢሮ በመሄድ ከሌተናል ጀኔራል ታደሰ ወረደ ጋር ለመነጋገር ጥያቄ አቅርበው መልስ ማግኘት ባለመቻላቸው ሲሆን፣ የአስተዳደሩ ከፍተኛ ባለስልጣን እስከሚያነጋግራቸው ድረስ እንደማይከፈት መግለጻቸው ይታወሳል። መንገዱን የከፈቱትም ባለስልጣናቱ ለማነጋገር ፈቃደኛ መሆናቸውን ሚገልጽ መረጃ በማግኘታቸው ነበር። በመሆኑ መንገዱን ከከፈቱ በኋላ ወደ ጊዜያዊ አስተዳደሩ ቢሮ በድጋሚ ቢሄዱም ሌተናል ጀነራል ታደሰ ወረደ እንደሌሉ ይነገራቸዋል። በተጨማሪም ፕሬዚዳንቱ በሰማዕታት ሀውልት በሚገኘው አዳራሽ ውስጥ እንደሚገኙና እዚያ ሊያነጋግራቸው ፈቃደኛ መሆናቸውን የሚገልጽ መልእክት ይደርሳቸዋል። በዚህ መሰረት አርሚ 22 አባላት ወደ ሰማዕታት ሀውልት አዳራሽ ያቀኑ ሲሆን በዚያም ሌተናል ጀነራል ታደሰ ወረደ ዶክተር ደብረ ጽዮን ገብረ ሚካኤልና የጦር ኃይል ከፍተኛ መኮንኖች እንዳነጋ ሲነጋገሯቸው መረጃዎች አስረድተዋል። በውይይቱ ላይ የሰራዊቱ አባላት የተለያዩ ጥያቄዎችን አንስተዋል። ካነሷቸው ጥያቄዎች ውስጥ የደሞዝ ክፍያ ጉዳይ ዋነኛው ሲሆን፣ በተጨማሪም ልብስና ጫማ ከተሰጣቸው የቆየ መሆኑን የሚገልጹ የጥቅማጥቅም ጥያቄዎችንም አንስታቸውን ለመረዳት ተችሏል። ለጥያቄዎቹ መልስ የሰጡት ሌተናል ጄኔራል ታደሰ ወረደና ዶክተር ደብረጽዮን ሲሆኑ ለተነሱት ጉዳዮች በጥልቀት ምርመራ አድርገው መፍትሄ እንደሚሰጧቸውም ቃል ገብተውላቸዋል። ጥያቄዎቹ በአንዴ ሳይሆን በደረጃ በደረጃ እንደሚፈቱ መሆናቸውንም አስረድተዋቸዋል። የመቀሌው የአርሚ 22 ዓመፅ በዚህ መልኩ የተቋጨ ቢሆንም በዛሬው እለት ደግሞ የቲዲኤፍ አርሚ 92፣ አርሚ 31ና አርሚ 33 አባላትም ተመሳሳይ አመፅ አንስተዋል። እነዚህ አርሚዎች በሚገኙበት አካባቢ የሚገኙ መንገዶችን ለሰዓታት ያህል ዘግተው መቆየታቸውን መረጃዎች አስረድተዋል። ከተዘጉት መንገዶች መካከል አጉላ፣ ውቅሮ፣ አዲግራትና ነበልት እንዲሁም ወደ ሀውንዜንና አድዋ የሚወስዱ አውራ ጎዳናዎች ይገኙበታል። የተዘጉ ት መንገዶች ሊከፈቱ የቻሉት እንደ ትናንትና ሁሉ ዛሬም የጊዜያዊ አስተዳደሩ አመራሮች ለመወያየት ፈቃደኛ መሆናቸውን የሚገልጽ መረጃ በማስተላለፋቸው ነው ተብሏል። በኢትዮጵያ የሙዚቃና የፊልም ኢንዱስትሪ ውስጥ ትልቅ አሻራ ካላቸው ተጽዕኖ ፈጣሪ ጥንዶች መካከል የሚጠቀሱት ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና ተዋናይትና የፊልም ዳይሬክተር አምለሰት ሙጬ የ13ተኛ ዓመት የጋብቻ በዓላቸው በደማቅ ድግስ ማክበራቸው ተሰምቷል። ዝግጅቱ የጥንዶቹ የቅርብ ወዳጆች፣ የቤተሰብ አባላትና የሙያ አጋሮቻቸው በተገኙበት የተካሄደ ሲሆን፣ በበዓሉ ላይ በማህበራዊ ሚዲያ የተሰራጩ ፎቶዎች የብዙዎችን ቀልብ ስበዋል። በበዓሉ ላይ ከታደሙት መካከል አንዷ የሆነችው ድም። ድምፃዊ ትግስት በቀለ በነበራት ቆይታ የተሰማትን ደስታ በማህበራዊ ገጿ ላይ እንዲህ ስትል ገልጻለች። ቴዲዬ ከረጅም ጊዜ በኋላ ስላየሁና በቤት ስለነበረን ደስ የሚል ቆይታ እጅግ በጣም አመሰግናለሁ። የድምፃዊ ትግስት በቀለ መልእክት በዝግጅቱ ላይ የነበራትን ደስታ ከመግለጽ ባለፈ የሁለቱን አርቲስቶች የረዥም ጊዜ ወዳጅነት ያስታወሰ ነበር። ሁለቱም አሁን የደረሱበት የዝና ማማ ላይ ከመድረሳቸው በፊት በአንድ ወቅት በአዲስ አበባ ስታዲየም በተዘጋጀው የድምፃዊት አስቴር አወቀ ኮንሰርት ላይ ተቀጃቢነት በአንድ መድረክ ላይ በመስራታቸው ይታወሳል። ይህ ታሪካዊ ግንኙነት የዘንድሮውን ዳግም መገናኘታቸውን ይበልጥ ትርጉም ያለው ያደርገዋል። ቴዲ አፍሮ በሙዚቃው ዓለም በሚፈጥራቸው ታሪካዊና ማህበራዊ መልእክት ያዘሉ ስራዎቹ ሲታወቅ፣ ባለቤቱ አምለሰት ሙጬ ደግሞ በትወና በሞዴሊንግና በፊልም ዳይሬክተር ሙያዋ ስኬታማ አርቲስት ናት። የአራት ልጆች ወላጅ የሆኑት እነዚህ ጥንዶች በሀገሪቱ ውስጥ ካሉ ተጽዕኖ ፈጣሪ ተወዳጅ ቤተሰቦች መካከል ቀዳሚውን ስፍራ ይይዛሉ። ለ አስራ ሶስት ዓመታት የዘለቀው የጋብቻ ህይወታቸው ለብዙዎች እንደ አርያ የሚጠቀስ ሲሆን የዘንድሮውን በዓል በደማቅ ሁኔታ ማክበራቸው የፍቅራቸውን ጥንካሬ በድጋሚ ያሳየ ክስተት ሆኗል። በበዓሉ የተገኙት ፎቶዎችና መልካም ምኞቶች በማህበራዊ ሚዲያ በስፋት እየተጋሩ ሲሆን፣ በአድናቂዎቻቸው ለጥንዶቹ ያላቸውን ፍቅርና አክብሮት እየገለጹላቸው ይገኛል። ቤተሰቦቻችን፣ ለዛሬ የነበረን የሰዓቱ ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። ለዚህ ቤተሰብ አዲስ የሆናችሁ ሰዎች ካላችሁ ይሄን ቻናል ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንዲሆኑ መልካም ጊዜ